በስም አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። ተንሳአ እግዚኢነ ከመይሃበነ ተንስኦ ስጋቴነ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳ የስጋችን መነሳት ይገልጽልን ዘንድ። ከሀገር ውጭም ከሀገር ውስጥም ያላችሁ በየ ሆስፒታሉም በየ እስር ቤቱም ሁናችሁ እግዚአብሔርን የምትማጸኑ ወገኖቻችን በህይወት በጤና ሁናችሁ ደግሞ እግዚአብሔርን የምታገለግሉ ምዕመናን ምዕመናት፣ አባቶች፣ እናቶች፣ ወንድሞች እና እህቶች፣ የእግዚአብሔር ቤተሰቦች አምላካችን እግዚአብሔር እንኳን ለ2017 ዓመተ ምሕረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የጤና የበረከት በዓል ያደርግልን። ጌታችን ተነሳ የሥጋችን መነሳት ይገልጽልን ዘንድ እንደሚታወቀው የእግዚአብሔር ልጆች፣ ይሄ የትንሣኤያችን በዓል የጌታችን ትንሣኤ አሁን የምናከብረው የእኛን ትንሣኤ ነው። ጌታችን አንዴ ተነስቷል። ሞታችንንም ገሎልናል፣ መቃብራችንም ዘግቷል። ባርነታችን በልጅነት ጨለማችን በብርሃን ስደታችን በደስታ ወደ ገነት በመመለስ ተደርጎልናል ይሄ በዓል ለኛ፣ ለኦርቶዶክሳውያን ልዩ በዓል ነው። እንደሚታወቀው ዓመተ ፍዳ በዓመተ ምሕረት ዓመተ ኩነኔ በዓመተ ሰላም የተለወጠበት ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ መስቀልን ለእኛ ተቀብሎ በመስቀሉ ኃይል ጠላታችንን ዲያብሎስን ገድሎ መቃብራችን ዘግቶ የትንሣኤያችን በኩር ክርስቶስ ተነስቶልናል እኛም ልጆቹ ክርስቶሳውያን ክርስቲያኖች እንደ አባታችን እንደ ክርስቶስ እንነሳለን። የአባታችንን መንግስት ለመውረስም ባለሙሉ ተስፋ ነን። የትንሣኤውን በዓል ስናከብር ኦርቶዶክሳውያን የመጀመሪያው አሁን የምናከብረው በዓል በትንሣኤ ልቡና ውስጥ ሁነን ነው። የእኛ ጌታ መድኃኔ ዓለም ክርስቶስ እንደተነሳ እኛም እንነሳለን። ስንነሳ ግን ያው የክብር ትንሣኤ እንነሳለን ብለን በማመን የክብር ትንሣኤ ደግሞ ሊያስገኝልን የሚችለውን ክርስቶሳዊ መገለጫ የሆነውን ኦርቶዶክሳዊ ጠባይ ያለውን ክርስቲያናዊ ስራ ይሰራል። በተለይም ደግሞ በዚህ በዓል ይህም በዓል ስናከብር ይሄ በዓል ያው እንግዲህ ድሆች የተደሰቱበት፣ ችግረኞች ችግራቸው የተወገደበት፣ እስረኞች የተፈቱበት፣ በእንባ በመከራ የነበሩ ሰዎች እንባቸው የታበሰበት በዓል ነው። አባታችን ክርስቶስ መከራ መስቀልን ተቀብሎ የሸዋ አክሊል ደፍቶ የብርሃን አክሊል ደፍቶ እሱ የሸዋ አክሊል ደፍቶ ለእኛ የብርሃን ዘውድ አቀዳጅቶናል። እሱ ሳዶር አላዶር ዳና ታዴራ ሮዳስ በሚባሉ ችንከሮች እጆቹን አካሉን ተቸንክሮ በእኛ ሕይወት ተቸንክሮ የነበረውን መከራ ሞት ከእኛ ነቅሎ ጥሎልናል። እሱ ብርሃን ልብሱ ብርሃናትን የሚያመላልስ ማያትን የሚያፈስ ለፀሐይ ለጨረቃ ብርሃንን ያጎናጽፍ አምላክ ለእኛ ሲል ራቁትን ሆኖ ራቁታችንን ሸፍኖልናል። እሱ ተገርፎ ተጸፍቶ መከራ ተቀብሎ የእኛን ጽፋት የእኛን መከራ ከእኛ አስወግዶልናል። ይህ የተደረገለት ክርስቲያን ኦርቶዶክሳዊ የሚመን አባቱ ክርስቶስ ያደረገለትን ያውቃል፣ ይረዳል እና ደግሞ አባቴ ክርስቶስ ነው ካልን የአባቱን ስራ መስራት ምንም እንኳን እንደ አምላካችን ፍጹማን መሆን ባንችልም እንኳን በምንችለው መጠን በምንችለው አቅማችን ድሆችን በመጎብኘት ችግረኞችን በማጽናናት እስረኞችን በመጠየቅ የታመሙትን በማረጋጋት ተስፋ በመስጠት ይህን በዓል እናከብረው ይገባል። እኛ ኦርቶዶክሳውያን እንደሚታወቀው ሁለት ዓለም ነው ያለን። በዚህ ዓለም ስንኖር የተደረገልን እያሰብን የአባታችንን ክብር እየገለጽን አዲስ ሲቷን ተስፋ በተስፋ በመጠባበቅ ለሌሎችም ጭምር ተስፋ እንዳለን በማስተማር በደስታ እንኖራለን። ምክንያቱም ክርስቶስ አባቴ የሚል ሰው አዘንተኛ አይደለም። ክርስቶስ የተነሳለት ኦርቶዶክሳዊ በመቃብር ፈርሶ በስብሶ መቅራት የለበትም እና የሚያስፈራው ነገር የለም። እንደ ሰዱቃዊ ፈርሼ በስብሼ እቀራለሁ ብሎ አይጨነቅም። ስለዚህ የዚህ ዓለም ኑሮ ያው ጊዜያዊ ነው፣ ትንሽም ነው፣ ውስንም ነው በዚህ በውሱኑ ዓለም በሚያልፈው ዓለም ለማያልፈው በምድራዊ ዓለም ለሰማያዊ ለዘላለም ዓለም ሲሰራ ይኖራል። ሌላው ደግሞ ሁለተኛው እውነተኛው ዓለማችን ደግሞ ሰማያዊ ክብራችን፣ ሰማያዊ ሀገራችን የምንወርስበት ቀን አለ። የትንሣኤያችን በኩር ክርስቶስ እንደተነሳ እኛም ደግሞ እንነሳለን። ዛሬ በሥጋ ለጊዜው እናርፋለን። ያው ሐዋርያውም እንደነገረን ይዘራ በሐሳር ወይ ተነሳ በክብር በመከራ ይዘራል በክብር ይነሳል ብሎ እንደነገረን በዚህ ለሚያልፍ ዓለም በሚያልፈው ምድር ለጊዜያዊ እንዘራለን፣ ለማያልፍ ዓለም ለዘላለማዊ ክብር ለህይወት ዘላለም እንነሳለን። ስለዚህ እነሳለሁ እንደገና ሌላ ዓለም አለኝ ሌላ ክብር አለኝ ብሎ የሚያስብ ኦርቶዶክሳዊ ክርስቲያን የሚዘጋጀው የሚሰራው እዚህ ምድራውያን ነገስታት ለሚያዙበት ጊዜ ለሚለዋውጠው መከራ ለሚፈራረቅበት ለምድራዊ ዓለም ሳይሆን ለዘላለማዊ ክብር ነውና ለዛኛው ክብር ደግሞ የሚሆነን የእግዚአብሔር ልጆች ክርስቶስ የትንሣኤያችን በኩር ክርስቶስ እንደተነሳ እኛም እንነሳለንና ስንነሳ ደግሞ አባታችን ክርስቶስን መስለን መነሳት ግድ ነው። አባቴ ክርስቶስ ነው የሚል ምእመን አባቱን ክርስቶስን መስሎ መነሳት ያስፈልጋል። ልጅ አባቱን የገሌ ልጅ ነው የሚባለው አባቱን ሲመስል ነው። እኛም የክርስቶስ ልጆች ለመባል አባታችንን መምሰል ያስፈልጋል። ቢያንስ መውረድ መወለዱን፣ መሞት መነሳቱን፣ ማድረጉን ዳግም መምጣቱን ማመንና ማሳመን ማስተማር። ሥላሴ በአካል ሶስት በባህሪ በሕልውና እና በአገዛዝ አንድ አምላክ እንደሆኑ ማመን ማሳመን መመስከር ያስፈልጋል። ከዛ በተረፈ ደግሞ እግዚአብሔር ሲፈጥር ያልተጸየፈውን የሰው ልጅ በሙሉ የአባቴ ሕንፃ ነው የአባቴ የእጁ ስራ ነው የአባቴ የክብሩ መገለጫ ነው ብለን ሁሉንም በእኩልነት መውደድ ያስፈልጋል። ምናልባትም እኛ እግዚአብሔር በእጆቻችን ሰርተን የተባረከ ነገር በረከት ካለን እግዚአብሔር ከባረከው በረከታችን ለሌላቸው ድሆች በመስጠት፣ የተጨነቁትን በማጽናናት፣ ያዘኑትን በማረጋጋት፣ የታመሙትን በመጠየቅ፣ የታሰሩትን ዋስጠበቃ በመሆን በምንችለው መልኩ በዚህ ምድር ስራ መስራት ያስፈልጋል። ይሄ ይህን ካደረግን ሌላው አዲሱ ትንሣኤያችን የእኛ ትንሣኤ ደግሞ ይመጣል። ያ ትንሣኤ ደግሞ የሚመሰክርልን በውስን ቦታ በውስን አካባቢ በውስን ፍጥረታት አይደለም። በሰማያውያን መላይት በምድራውያን ጻድቃን በእግዚአብሔር ልጆች በእግዚአብሔር ቅዱሳን መካከል በታላቁ ጉባኤ ፊት ልጀነ ተብለን የሚመሰከርልን የሚመሰከረልን ቀን አለ። ልጀነ መባል ብቻ አይደለም፣ የአባትህን ርስት ውረስ፣ ክብሬን ለዘላለም ተጎናጸፍ፣ በብርሃን ሀገር ኖር፣ በደስታ ህይወት ተመላለስ የሚል አምላካዊ የምስራሽ ቃል አለ። ይሄ ትንሳኤ እሱ ነው የሚያስተምረን። ትንሳኤውን ስናከብር የትንሳኤችን በኩር ክርስቶስ ተነሳ ስንል እኔም እንደ አባቴ ክርስቶስ እነሳለሁ አዲስቷን ዓለሜን የአባቴን መንግሥት ተወርሳለሁ ብለን በተስፋ ነው እና የምናከብረው። የእግዚአብሔር ልጆች ትንሣኤውን በዓል ስናከብር እንደ አባታችን እንደ ክርስቶስ በትንሣኤ ሕሊና ሁነን፣ ፍቅር በተሞላበት እምነት ሁነን፣ ጽናት ባለው ሕይወት ሁነን፣ በማይጠራጠር ልቡና ሁነን በዓለ ትንሣኤውን ከሌሎች ወንድሞቻችን ጋራ በፍቅር ከሌሎች እህቶቻችን ጋራ በመረዳዳት በመከባበር ልናከብረው ይገባል። የትንሣኤያችን በኩር ክርስቶስ እንደተነሳ እኛም ልጆቹ እንነሳለን። መቃብራችን በአባታችን በክርስቶስ ኃይል፣ ስልጣን እንደተዘጋ ጥላታችን ዲያብሎስ ዛሬም ተሸንፏል፣ ኃይል የለውም። ኃይሉን በክርስቶስ አምላካዊ ክብር፣ አምላካዊ ጸጋ፣ አምላካዊ ማዳን ተቀምቷል። ስለዚህ ጥላታችን ዲያብሎስ የሞተልን ሲኦል የተዘጋልን መቃብር የተዘጋልን ሲኦል የታተመልን ክርስቲያኖች በፍቅር ነን ትንሣኤውን በዓል እንድናከብር የቤተ ክርስቲያናችን መልእክት ነው፣ የኔም መልእክት ነው። እግዚአብሔር በዓሉን የሰላም የበረከት የፍቅር በዓል ያድርግልን። ይህን የትንሣኤ በዓል ስናከብር የትንሣኤያችን በኩር ክርስቶስ በህይወታችን ሁሉ እሱ የሚከብርበትን እሱ የሚመሰገንበትን የሱ ስም ከፍ ከፍ የሚልበትን ስራ እንድንሰራ አምላካችን ፈቃዱ ይሁንልን። በዓለ ትንሣኤውን የሰላም የደስታ የፍቅር ትንሣኤ ያደርግልን። አሁንም በኃጢአት ውስጥ የወደቅን በመከራ ውስጥ የተያዝን ገና በአምልኮ ባይድ በክፉ ስራ በቂም በቀል የወደቅን ትንሣኤ ልቡና ያላገኝን ክርስቲያኖች ከቂም በቀል መቃብር ወጥተን፣ ከጥላቻ መቃብር ወጥተን፣ ከመለያየት መቃብር ወጥተን፣ ከዘረኝነት መቃብር ወጥተን ከአምልኮ ባዕድ ከአምልኮ ጣዖት መቃብር ወጥተን በትንሣኤ ልቡና ተነስተን የተነሳልን ክርስቶስን በፍቅር እየተመለከትን እሱ እንድናመልከው አምላካችን ፈቃዱ ይሁንልን። ሌላው ደግሞ እኛ ይህን የትንሣኤ በዓል ስናከብር አምላካችን ሰላሙን ሰጥቶን በረከቱን ሰጥቶን ጸጋውን ሰጥቶን በቤቱ ተሰብስበን ስናከብር፣ በዚህ መልክ ማክበር ያልቻሉ ወንድሞች እህቶች እንዳሉን ማሰብ ያስፈልጋል። አብዛኛዎቻችን ግማሾቻችን ግማሾች ወገኖቻችን በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ ናቸው። ሌሎቹም በየእስር ቤቱ ወድቀው በየእስር ቤቱ ሆነው የሚያለቅሱ ወገኖች አሉ ሌሎቹም ደግሞ ከሀገር ወጥተው ለእንጀራ ብለው በስደት ሀገር ቤተሰብ እየናፈቃቸው የቤተክርስቲያናቸው ድምፅ እየናፈቃቸው የቤተሰብ ፍቅር እየናፈቃቸው በሰቃይ በመከራ ውስጥ የሚኖሩ ወገኖች እንዳሉን ማሰብ ያስፈልጋል ሌሎቹም አሁንም በጦርነት በመለያየት በመከራ ውስጥ ሆነው የሚጨነቁ ወገኖች እንዳሉን ማሰብ ያስፈልጋል ሌላው የእኛ ትንሣኤ ልቡና የሚገለጸው የኛ ትንሣኤ ልቡና ለሀገራችን መትረፍ ሲችል ነው። አገራችን ገና ትንሣኤ ያስፈልጋታል። ገና ሰላም ያስፈልጋታል፣ ፍቅር ያስፈልጋታል። የእግዚአብሔር በረከት በፍጹም በምልአት እንድታገኝ ያስፈልጋታል። ስለዚህ ትንሣኤ ልቡና የተነሳን ክርስቲያኖች አሁንም መጸለይ አምላካችን ለሀገራችን የሰላም ትንሣኤ፣ የፍቅር ትንሣኤ፣ የበረከት ትንሣኤ እንዲሰጥልን በአንድነቱ እግዚአብሔር መጠየቅ ያስፈልጋል። አምላካችን ትንሣኤ የትንሣኤያችን በኩር ኢየሱስ ክርስቶስ ለኛ ትንሣኤ ልቡናን አሁን ትንሣኤ ሥጋን ደግሞ ቀጣይ እንደሰጠንና የትንሣኤያችን በኩር ክርስቶስ እንደተነሳልን ለሀገራችንም የሰላም ትንሣኤ፣ የፍቅር ትንሣኤ፣ የበረከት ትንሣኤ እንዲሰጥልን ቅዱስ ፈቃዱ ይሆንልን። በሕመም በደዌ በአልጋ ቁራኛ ተይዞ የሚጨነቁ ቀንጎኖቻችን በቸነቱ ይጎብኝልን። እኛንም ከመከራ ሥጋ ከመከራም አምላካችን በሸነቱ ይሰውረን። መልካም በዓል ትንሣኤ ይሆንልን። ተንሳአ እግዚአብሔር ከመያሃበነ ተንሶ ሲጋፊና